ዲኤንኤው ደረሰ። ሃንቾ እንግዲህ እንደተባለው እኛ ስንጠብቀው የነበረው የወይዘሪት ሜላት ልጅ ሃንቾ ናት። ዲኤንኤውም ደግሞ ዶክተሩ በትክክል ይናገራል እያልን ስንገምትና ስናስበው የነበረው ነገር ግን ባልታወቀና እንደው በአጋጣሚ ተቀይሯል። ግን ቢሆንም ዶክተሩ እንግዲህ ወጥምቻ ወጥምቻ የሆኑ ጋርዶች እንዳስፈራሩት እና የወይዘሮ ባዩሽ እጅ እንዳለበት የታወቀ ነው። ሰላምዬ ምንም ቢፈጠር አንቺ እህቴ ነሽ፣ በቃ ለምንድን ነው እንደዚህ የምታስቢው? ብላ ሞራል ሰጠቻት። ተምች በጣም ደነገጠ። ጓደኛውን አንተ ምን አይነት የማከባነፍ እና እንደዚህ ያንን ፎቶ ለትልቅ ነገር ከወሰድከው ለምንድን ነው ያልነገርከኝ? እንዴት እንደዚያ ታደርገኛለህ? ብሎ ጓደኛውን ደበደበው። ጆሮ በማያውቀው ነገር በጣም ደንግቷል። ምክንያቱም ተምች ስለሀና እስኪ ንገረኝ ቅድም የተባባላችሁትን ብሎ ሲነግረው እንደዚህ ነበረ የሀና ፎቶ እና መስቀል ከዚህ ቀደም አባቷ ፋዘር አሳይተውኝ ነበር። እናም በማይታወቅ ሰው ፎቶዋና እንዲሁም መስቀሏ የማይሆን ሰው እጅ ገባ፣ እናም በሚዲያ አወራች ሲለው፣ ወይኔ ወይኔ እያለ በጣም ተናደደ። እንደዚህ እንደ ሲጋራ ባልበጣጥስህ አለው ጓደኛውን። እኔ ተምቹ አይደለሁም። ጓደኛው ደግሞ እባክህ እኔም በእርግጥ ምንም የማውቀው ነገር የለኝም ነበር። ነገር ግን ከዛም በኋላ በቲቪ ካየሁት በኋላ ነው በጣም ብዙ ነገር እንዳጠፋሁ የገባኝ። ትሰማኛለህ? አርፈህ ብትቀመጥ ይሻልሃል። አሁን እያንዳንዳቸው ሰዎች ታሳየኛለህ፣ ካልሆነ ግን ችግር ነው የምትፈጥረው ሲለው፣ ኧረ እባክህ ሰዎቹ አደገኛ ናቸው ሲለው እኔ እኮ ተምች ነኝ በዛ ላይ ጓደኛዬ የሚወዳትን ሴት እና የሚያፈቅራትን ሴት ነው እኔ ያስቀየምኩት። ስለዚህ በጣም ተናዶ በእርግጫ እና በጥፊ ነቅሎ ነቅሎ ለቀቀው። እውነት ለመናገር ተምች ቢያናድደኝም ዛሬ ግን ምንም ባላወቀው እና ባልገመተው ፎቶውን ወስዱ እንደተሰጠ ተረድተናል። ሀኒቾ እና የሀኒቾ የወደፊት አያቷ በጣም ውጤቱን ሲሰሙ በጣም ደንግጠዋል። እናም ምንም ያልጠማቻቸው ሀንዬ የልጅ ልጃቸው እንድትሆን የፈለጉት የሰላም እናት በቃኝ ብለው ሄዱ። ለምንም አየ ለምን ትሄጃለሽ ብለው ሲሏት ምን ቀረኝ? የቀረኝ ነገር እኮ የመጣሁትም ለዚህ ውለደ ነበር። አሁንም ደግሞ ጨርሰናል። ቆይ ማየ ስላስቀየምኩሽ ነው እንዴ ብላ ስትላት፣ ኧረ በፍፁም እኔ ለምን እቀየማለሁ? ደግሞም እኮ ልክ ነሽ እናት አይደለሽ? እኔም እኮ እናት ነኝ፣ ይገባኛል። ነገር ግን ብቻ ተይው አሁን ምንም ማለት አልፈልግም ብለው እንደት ተከፉ ሄዱ። ሀኒቾን አይዞሽ፣ አንቺ ምንም ብትኝ ምንም አያቴ ለማለት ፈራሽ እንዴ? እማማ እኔ በእርግጥ እንዴት እንደሆነ ባላውቅም ነገር ግን አንቱ ፊት ላይ ራሱ እኔ ልጅወት እንደሆን የፈለጉና በጣም ያሰቡ ይመስለኛል። ነበር ግን አልተሳካም። እኔ እኮ ሲጀመር ወይዘሮ ሜላትም ዲኤንኤው የተገላብጦሽ ሆኖ እናቴ ብትሆንም እንኳን በፍጹም ከእሷ ጋር መኖር አልችልም። ምክንያቱም አባቴ እህትም፣ ወንድምም፣ እናትም፣ አባትም ጓደኛዬም ነው። እሱን ትቼ ከእነሱ ጋር መኖር አልችልም። ነገር ግን አለ አይደለም፣ እውነታውን ማወቅ ትልቅ ነገር ነው ብዬ ለዛም ነበር የተጣደፍኩት። እና የሆነው ሆኗል ብለው በቃ አይዞሽ፣ እኔ ልጅ፣ አንቺ ምን ያህል ቤተሰብ እንደምትፈልጊ ተረድቻለሁ አለች። አይ እኔ ለእውነታው ነው እንጂ ለቤተሰብ አይደለም ሲቀጥል እኔ በዚህ ነገር የምሰበር ልጅ አይደለሁም ብላ መለሰችላት። እሺ የኔ ጠንካራ ልጅ። ወይዘሮ ሜላት እንዳቃጠለችኝ። ዛሬ ወይዘሮ ሜላት እንግዲህ ለዛሬ እሷ ሻምፓኝ የከፈተች ነው የምትመስለው። ጭራሽ በደስታ እየተደለቀች ትገኛለች። ይሄው ይቺ ውሸታምና ቀጣፊና አጭበርባሪ ሀና ነች እንጂ በፍጹም የኔ ልጅ አይደለችም ብላ ከልጆቿ ጋር መጣላት ጀመረች። ምላሴም እማዬ እናትሽ ጋር ታረቂ። ምክንያቱም እዚህ ሁሉ ጣጣ ውስጥ የከተትኳችሁ እኔ ነኝ ሀና እህታችሁ ነኝ ብላ ስትመጣ ሁለቱም እህት እህትህንን ሲሉኝ ዲኤንኤውን ሀሳብ ያመጣሁት በተለይ እህቴን የጎተጎትኳት እኔ ነኝ ነገር ግን ብሎ ሲል ትሰማኛለህ። አንተ እኮ ሀላፊነት የለብህም እና ማደግህን ደግሞ በዚህ መለካት አትችልም ብላ ተቆጣችው። ምን ማለት ነው ደግሞ እማዬ አይ ያም ሆኖ ይህ አልፏል አሁን እርግብ ናት እህታችሁ እርግብ ናት ልጅ በቃ ብላ ተናደደችበት ይሁን ግን ሀና ምንም አላጠፋችም ሀናም ደግሞ አቷሽም ምናልባት ተመሳሳይ ታሪክ ሊኖራት ይችላል እንዴ ተይ እንጂ ብሎ መለሰላት ለማንኛውም ነይ እንሂድ ወደ ሳሎን ብሎ ወደ ሳሎን ወሰደ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ነባር ቤተሰቦች ደግሞ ስለምትከታተሉ እጅጉን አድርጌ አመሰግናለሁ። ኖላዊ ድራማ እንደቀጠለ ይገኛል። እንግዲህ ወይ አቶ ኖላዊ ያው የመጨረሻውን ሕክምና ለማድረግ ዝግጅት ላይ ናቸው። እናም ሕክምናው ላይ እንግዲህ ምንም ነገር እንዳይፈጠር ጾለታችን ቢሆንም አሁን ግን ያው ያሉት ኮማ ውስጥ ነው። እናም ተምች ደውሎለት ና እንሂድ ፋዘርን እንየው። ግን ፋዘር እንዴት ናቸው ብሎ ሲለው ደና ነው ከዛን መተው ከጆሮ ጋር ሳይው እንደ ሰውየው እኮ አይሰማምም አያይምም አዎ ዶክተሩ እንግዲህ ለቀናት ያኛው ከባዱ ምርመራ እስከሚደረግለት እንደዚህ ነው የሚሆነው ብሏል። እውነትህን ነው አዎ ረፋያው ምናምን እያለ ሲቀልጽ ትሰማኛለን። ተረጋጋ አሁን ቁጭ በል ብሎ ከዛ ወደፋ ዘርጋ ቁጭ ሲል ተነስና መሬት ተቀመጠ። ወይ ጉድ እያለ በጣም ተደነቀ። ከዛ ሀንዬ እየመጣች እንዴ የት ይህ ነበር ተምቹ እንዴ ባቢ አልነገረሽም እንዴ? ማለት አልገባኝም። ደግሞ ባቢ ማን ነው ማለት? እኔም ማለት ፈልጎ ነው ቅፍ ሲያረጋት ራሱ ጆሮዬ እየ በቀናት ብድ አላት። እናም አይ ያው የሆነች ችጋ ሂዶ ነው ብሎኛል ምናምን እያለች ሀንዬም ቀለደች። ከዛን ታዩሱን አባዬ እስካሁን አልነቃም እንዴ? ብላ ስጠየቅ አዎ አልነቃም አላት። ለነገሩ ህክምናው እስከሚደረግለት ድረስ እንደዚህ ነው የሚቆየው ብለዋል ብላ ከዛን፣ ጆሮ እንዴት ሆነ ህክምናው ብሎ ሲጠይቃት፣ ሀንዬም በማዘንና ልቧ በመሰበሩ አልሆነም ማለችው። ምን ማለት ነው? አላቅም፣ ጆሮ እንዴት እንደሆነ በማላውቀው ነገር ነገር ግን እኔ ልጃቸው እንዳልሆንኩኝ ተረጋገጠ። ምን አው ብላ ስትለው፣ ይህን የሰማው ተምች ውጭ ላይ እሺ እኔ የምልህ ቅድም ፉንቃህ ጋ ምን እያወራችሁ ነበር አንተ ሰውዬ ፉንቃህ አትበለኝ አላልኩህም እሺ ሀኒቾ ጋ እ ሀኒቾማ የፋዘርጅ እንዳልሆነች ታውቃለን አረ እኔ አላውቅም ምንድን ነው እሺ እንግዲያስ እንደዛ ከሆነ ታሪክ ልንገርህ አይወልዳቸውም አሳድጋቸው ነው እንጂ እናም የሆነ ፎቶና የሆነ መስቀል ነበረ እሱን ሚዲያ ላይ አውጥታ የሆነች ልጅ እኔን ቤተሰቦቻችሁ ብላ የሀናም ቤተሰቦች እነሱም እንደ ቤተሰብ ተቀበላት። እና ወይኔ ጉዴ አለ አው እና፣ ግን አንተ እንዴት አወቅ እንዴ? ፋዘር ነግሮ ነበረ፣ ታሪኩንም ሁሉንም ፋዘር ነግሮኝ ስለነበረ ነው። ይገርማል እኮ። እሺ ከዛስ? ከዛማ ሀና እንደሆነች በእርግጠኝነት አውቃለሁኝ ነገር ግን በምን በማናቀው ነገር መረጃዋ ተሰረቀና ትቪ ላይ ታየ። ከዛም ሀንዬ ልጅ ነኝ በማለት ሄደች፣ ግን ቢገርመ አልተቀበሏትም። ከዛ የሚብሰው ነገር ደግሞ እኮ ዲኤንኤው ራሱ እሷ እንዳልሆነች ያመለክታል። ወይኔ ጉዴ እያለ ተናዱ ሄደ። በሌላ በኩል እርግብ እንግዲህ እቺ አመዳም የሚሆነች ልጅ በጣም ደስ ብሏት፣ ደስ ሀይልም አይደል አየ ደስ ይላል አይደል እያለቻት፣ በጣም ነው ደስ የሚለው። እኔ እኮ ድሮውንም ነግሪያችሁ ነበረ እያለች እየዘለለች ወደ እህቷ መጣች። እህቴ፣ ዛሬ ደስ የሚል ነገር ልነግርሽ መጣሁኝ። ምንድን ነው? አይደው የለሽም እኮ ወደ ገደለው ብትገቢ አይሻልም? እኔ እኮ እህታችሁ ነኝ ሀሴት ነኝ። እና ያቺው ሸታም ሀና ተሸማቀቀች። ምን እና አንቺ የኔ እህት ነሽ ማለት ነው? አዎ። ቆይ ቆይ ግን ሀናስ ማለት እኔ እህትሽ ከሆንኩኝ ሀና ምንሽ ናት እንዴ ብላ ስትል በጣም ተገረመች። በቃ አሁን መሄድ አለብኝ ብላ ሰላም እየተናዳ ሄደች። ከዛ የሰላም አያት ቁጭ ብላ ሳሎን ምላሴ መጣ። ከዛን ምላሴ ከመጣ በኋላ እንዳያቴ ተክዘሻል እኮ አላት። ተከዝኩ እንዴ ልጅ? አዎ፣ ተከዘሻል። ምን ተፈጠረ? እኔ ልጆች ናቸዋ እኮ እኔ ልጆች ምን አደረገው አያቴ ብሎ ሲል፣ ምን ላድርግ ብለ ነው? ያቺም ልጅ ነኝ፣ ይቺም ልጅ ነኝ ብለው ህክምናው ከተደረገ በኋላ እቺኛ የተሆነች ነገር ግን እኔ ሀንዬ በጣም ታሳዝነኛለች ብላ ስትል፣ እንግዲህ ሀንዬ ሆነ፣ ኧረ ተወኝ የኔ ልጅ። ሲጀመር እኮ ሀንዬና ታስይትን በጸባይም በሁሉም ግን ይች እርግናት? ግን ጥናት የምትሏት እሷ እሷ በፍጹም ሀሴት አይደለችም ብላ ስትል፣ ምናልባት እኮ ጸባይዋን ያሳደጓት ቤተሰቦቿ ቀይረውት ሊሆን ይችላል። ብቻ ግን አላቅም። ይህንን የሰማችው እርግብ ተደፍቃ ተደብቃ እያዳመጠች ትገኛለች። ከዛን ተቆይ እሰራልሻለሁ እያለቻት፣ ብቻ ግን ተው አሁን አየር ማገኘት አለብኝ ብላ አያትየቱ አየር ለማገኘት ሄደች። ከዛን ምላሴ ግራ ገባው። ምላሴና ሰላምዬ እያወሩ ክችን ከዛን ምግብ እየሰሩ ውይ ህቴ፣ እስኪ ይሄን አቀብኝ። ውይ አንተ ደሞ አድርቀናል። እስኪ ነገረኝ፣ ግን ማንህተ ቢሆን ደስ ይልሃል ብላ ስጠይቀው፣ ሀንዬ ነቻ። ምን እርግብ ህት እንድትሆን አልፈልግም? ውይ እርግብ በጣም ተጨቃጫቂ ልጅ ነች። ልክ አንች ነች፣ እና አንችም እሷም እህቶቼ ከሆናችሁማ ሞትኩኛ እውነትህን ነው? እሷ ግን ሀንዬ ግን በቃ የሆነ የሚስብና እርጋታዋ ሁሉ ነገሯ ደስ ይለኛል፣ ግን እህቴን ባትሆን እህቴ ነች ለእኔ ብሎ ምላሴ ተነስቶ ሲሄድ፣ ለማንኛውም ጓደኞች ደወሉልኝ ብሎ ሄደ። ከዛ ሰላምዬ ይገርማል፣ ለካ ሀናን ይህን ያህል ታውቃታለህ ማለት ነው ብላ በጣም ተደንቃ ሄደች። እናም እርጌ አሁን ላይ ድሉ የእሷ መስሏታል። በሌላ በኩል ዶክተሩን ያስፈራራው፣ እሺ መረጃውን ቀየርከው፣ እንዴት አደረከው? በዛች መቸም ያች ፍቅረኛ ህን እንዴት አባቷ እንደሚታሳሳ አይደለም ለአንተ ለእኔ ራሱ እንዴት እንደሚታስጎበኝ እንደሚታስጎኝ እያለ ሲያወራ፣ ከዛ በጣም ተናደደ። ዶክተሩ አትናደድ፣ ተሰማኛለህ። አሁን ውጤቱን ቀይር፣ ነው የምልህ። ግን እኮ ያስጠይቀኛል። እኔ እሱ ምን አገባኝ። እና በስተመጨረሻ ውጤቱ እንደተቀየረም እኛ ሁላችንም ተድሮም ጠርጥረን ስለነበረ ያው አልተደነቅንም። ነገር ግን ሀንዬ እንደዛ ስታዝን የሁሉም ቆድን ስልብ ነው የተሰበረው። እናም ይህ ድብቅ ነገር እስከ መቼ እንደሚሆን ባናውቅም ብቻ ግን ነገ ወይም ከነገ ወዲያ በእርግጠኝነት ጆሮና ተምች ሀቁን ማውጣታቸው አይቀርም ምንም እንኳ ጆሮ በተምች ቢናደድበትም ነገር ግን ገንዘቡን ያው ለሀንዬ አባት ስላወጣው ያን ያህል አይናደድበትም ብዬ ተስፋ አደርጋለሁ ያሀንዬም ሀቅ ቶሎ ወጥቶ ወይዘሪት ሜላት በተራዋ እንድትጸጸት እፈልጋለሁ። ወይዘሪት ሜላት የእውነት በጣም ትክክል አላደረገችም። ሀንዬን በጣም እየረገጠቻት ነበር። እንደውም ከዚህ ቤት ከዚህ በኋላ ሀንዬ ናት እንጂ መውጣት ያለባት ሌላ ማንም አይደል እያለች በጣም እየረገጠቻት ነው። እናም በተራዋ ልጅ ሀና እያለች ሀንዬ ደግሞ እኔ አንቺን እናት አልፈልግም ብላ እንድትቀጣ ሁላችንም የምንፈልገው ይሆናል ማለት ነው። ወይዘሪት ሜላት እንግዲህ ቀንሽን ጠብቂ ውዴ። ቻናሌ ቤተሰቦች፣ የዛሬውን ኖላዊ ድራማ ይህንን የመስል ነበር። በቀጣይ እስከምንገናኝ ቻሳ